ተወልጅያደኩት እዚህ ዋክና ዞን ደህና ወረዳ ዜሮ አራት ቀበሌ ቀውዝፋ ነው። ግጥም ለእኔ ስራ ነው። ስራዬ ብዬ የያዝኩት ህይወቴን የምመራበት ስሜቴን ህመሜን የማዳምጥበት እንዲሁም የሌሎችን ህመም የምጋራበት በግጥም ነው። ግጥም አንዱ የህይወት አካል የያዝኩት ስራ ነው። ብዙም ከልጅነት የምለው ነገር አይደለም። ማለት አትሊስት ከስምንተኛ ክፍል በኋላ በሚሰጡ አሳይመንቶች በምማራቸው ትምህርቶች ዝንባሌውና ፍላጎቱ እያደገ መጣ እንጂ ያን ያክል የጎለበተ ፍላጎት አልነበረኝም። በትንሳኤ ቲያትርና ፕሮሞሽን በቅሸነ ቲያትርና ፕሮዳክሽን ማህበር እንዲሁ ታዳሚ በመሆን በመቅረብ የመጣ እያደገ እያደገ የመጣ ፍላጎት ነው። መጀመሪያ እንደ ማለት ገጣሚ ስትሆኝ ብዙ ወረቀቶች ትቀጃለሽ ብዙ ሀሳቦችን ታክሚ ያለሽ ታፈርሻለሽ። ከዚ አንጻር የመጀመሪያ ግጥሜያን አላስታውስም፣ እውነት ለመናገር አላስቀመጥኩትም። ማለት እንደተባለው እያደገ የመጣ ሌብሉን ጠብቆ የመጣ ነገር ስለሆነ ብዙ የወደቁ ጽሑፎች አሉ። ዛሬ ላይ ሊጠቅሙ ይችሉን ይሆናል ምናልባትም፣ አላወቅኩም። ነገር ግን ከትላንት ዛሬን ስታዩ የዛሬው አድጎ ስለሚታይሽ፣ ወደዚህ አንጻር የመጣንበት መንገድ ነው ያለው። ወክ ሳደርግ ወክ ነው። ብዙ ጓደኞቼ ጋ ወክ እያደረኩኝ ገንጠል ብዬ መሄድ ባህር ያለኝ፣ አንዳንድ ጊዜ ምን እያሰበ ነው ነው የሚሉኝ እንጂ የጻፍኩ እንደሆነ እንትን ላይረዱኝ ይችላሉ። በዙሪያ ያሉ ሰዎች ጸሐፊ ናቸው ጓደኞቼ እነ ብሩክ እነ ዘሪሁን ጎበዝ ጸሐፊ ናቸው። ቀጣይ መጽሐፍ ይዘው የሚመጡ ሰዎች ናቸው። እነሱ ጋር ወክ ሳደርግ ሁሌም ይጽፋሉ ግጥም ስሜትን ወይም መታመምን መግለጽ ነው። ባለቅኔው ሙሉጌታ ተስፋዬ አያሙሌ ምን ይላል መሰለሽ፣ ያልኖርኩትን ያልሰማሁትን ያላየሁትን አልጽፍም ይላል። እኔም ቤታቸውን ቆልፈው የኢማጂኔሽን ጽሑፍ በሚጽፉ ሰዎች አልስማማም። ወክ በማድረግ ነገርየውን በማየት እንቅስቃሴ በማድረግ ሰዎች ሲታመሙ አይተሽ ልትታመሚ ትችያለሽ ሰው ሲከፋው አይተሽ ልትከፊ ትችያለሽ ሰው ሲደሰት አይተሽ ልትደሰች ትችያለሽ ከነዚህ አንጻር ነው እኔ ጽሁፍ የማመነጨው ከዛ በተረፈ ደግሞ እሁድ እሁድ ፕሮግራም አለን ዛሬ ምን ጽፋህ መጣህ የምንባባልበት የጻፍከው ጽሁፍ ምንድን ነው ለመጽሐፍ ይበቃል ወይ ለመድረክ ይበቃል ወይ ለማህበረሰቡ ለህዝቡ ይመጥናል ወይ የሚለውን እርስ በርሳችን እንገማገማለን እንነጋገራለን ገንቢ የሆነ ሀሳብ አስተያየት እንሰጣጣለን። መውደቅ ያለበት ጽሁፍ ይወድቃል፣ በሦስት ሰው ድምፅ ማለት ነው። ማስረዳት ካልቻልን ቆንጆ ግጥም ሆኖ ካልተገኘ አይ ይሄ ለአቅመ መጽሐፍ ብቁ አይደለም፣ ይህንን ወደ መጽሐፍ እንዳታካት ተባብለን ከአሁኑ ነው ላይን እየሰራን የምንመጣውና በዚህ መልኩ ነው እየሰራን ያለ ነው። ምናልባት ሂሱን ከሰጡ ሰዎች መካከል አንዳንዶቹ ቢቆይ መጽሐፍ ትችላለህ ቢቆይ ደግሞ ከዚህ የበለጠ የተሻለ ጽሁፍ ማለት ሌብሉን የጠበቀና ያደገ ጽሁፍ ትጽፋለህ የሚሉ ሀሳብ የሚሰጡ አሉ። አንዳንዶቹ ደግሞ ይብቃው፣ ለህትመት በቂ ነው፣ ለመጽሐፍነት በቂ ነው በሚል ደረጃ የሰጡ ሰዎች አሉ። ስለዚህ የአብዛኞቹን ምክር ወስጄ መጽሐፉን ሸት ቆየት ያለ ጽሁፍ ቢጀምርም ነገር ግን በቅርብ ጊዜ በዚህ ሶስት አመት አራት አመታት ውስጥ ቢበዛ አራት ዓመት ውስጥ የተከማቹ ስነኞች ናቸው። እዚህ ውስጥ የተሰደሩት አብዛኞቹ ደግሞ የዚህ ሁለት አመት ስራዎች ናቸው። ምክንያቱም አሁን አድግ ያለሁ ብዬ ሳስብ፣ ይበቃኛል ብዬ ሳስብ ነው ወደ ህትመት የመጣሁት የመጣሁትና ይቺ መጽሐፍ ወደ አምሳ አራት ግጥሞችን አካታለች። ዘጠና አንድ ገጽና ያላት እንግዲህ አወላለዶ አጋጣሚ ነው ማለት ብዙ አካባቢውን ምናልባትም እንደምታውቁት ስፖንሰር ላይ ትንሽ ክፍተት አለ። ድጋፍ ላይ ትንሽ ክፍተት አለ። ኪነ ጥበቡን እንደ መገቤት እንደ መግዛት አያዩትምና ትንሽ እሱን እኔም ቅር የማሰኝበት ጉዳይ አለ። ምናልባት ብዙ ሁደን ለማውራት ሞከርነ አንዳንዶቹ በጎ አሳቢ ያሉ ቀና አሳቢ ያሉ እንደተባለው፣ ለምሳሌ ይህን መጽሐፍ እኔ ወጪ አላወጣሁበትም። እግዚአብሔር አንደኛውን ሲያመቻችል አንደኛውም የሚያሰናዳው ስንዱ ነገር አለና፣ በባላገሩ አይደል እነ ብሩክ፣ እነ ተማረ እና አክሊሉ ተወዳድረው አሸንፈው ሲመጡ የእነሱ አቀባበል ላይ እነሱን የሚመለከት አንድ ጽሁፍ ጋብስኳቸው እና ከዛ ነው ነገርየው በአምስት ደቂቃ ውስጥ ቅጽበት ሆኖ ወደ 60 ሺህ የመንገድ ዳር እሸት ማለት እንደምታውቂው ሌላ ትርጓሜ ያለው መንገድ ዳር ማሳ ያለው ገበሬ አንድም አለመዝራት ነው፣ አልያም ለጋስ መሆን ነው ይባላል። እኔ ልግስና ያና የዘራሁት እዚህ መጽሐፍ ላይ መግቢያው ላይም እንደሚገኘው ልግስናዬን ነው የዘራሁት። ስለዚህ ለጋሱን ገበሬ ሆኜ ነው የመጣሁት ማለት ነው። እኔ እዚህ ጋር ሽፋን ላይ እንደምናየው የተዘረጉ መዳፎች አሉ፣ የተንጠባጠቡ የገብስ ፍሬዎች አሉ። እነዚህ የነገ ተስፋዬን የሚያመላክቱ ናቸው። አንድ ሁለት ሶስት እያልኩ ሊሄድ ይችላለሁ የሚለውን ትርጉምም ይይዛሉ። ሁለተኛ እዚህ የምታዩ የገብስ ዘለላ ነው። ገብስ በእኛ አካባቢ ሁለገብ ህል ከምንለው ማለት ለጠላም ለቆሎም ለእንጀራም ከሚሆነው ሙሉውን ቦታ ከሚሸፍነው አንዱ ገብስ ነው። ስለዚህ ይሄ ግጥም ደግሞ ልክ እንደ መንታ መንገድ ወይም እንደ ጠይም ሰው ይታያል። ፀይም አከራካሪ ጉዳይ ነው። በአራት ነጥብ የሚዘጋ ሀሳብ አይደለም። ፀይምን ፀይም ነው ብለን አራት ነጥብ መዝጋት አንችልም። የአንዳችን ሀሳብ አይ ወደ ጥቁር ትሄዳለች፣ የአንዳችን ሀሳብ ደግሞ አይ ወደ ቀይ ትሄዳለች ስለሚሆን ይሄኛው ግጥምም እንደዛ ነው። እንደ መንታ መንገድ ወደ ቀኝም ወደ ግራም ወደ ፊትም ወደ ኋላም የሚወስዱ ሀሳቦች አሉት። ለምሳሌ ወደ ፖለቲካው ሊወስዱን ይችላሉ፣ ወደ ፍቅር ሊወስዱን ይችላሉ፣ ወደ ልማት ሊወስዱ ይችላሉ፣ ወደ ፍትሕ ጥያቄ ሊወስዱ ይችላሉ። አብዛኞቹ የፍትህ ጥያቄ ናቸው። የፍትህ ጥያቄ ማለት በብዙ አንግል ለምሳሌ የመሰረተ ልማት የፍትህ ጥያቄ እዚህ ውስጥ ታገኛለሽ። የመሰረተ ልማት የፍትህ ጥያቄ ያለው እግዜርን ይጠይቃል፣ መብትን ይጠይቃል፣ መንግስትን ይጠይቃል። እንደዚህ አይነት የፍትህ ጥያቄዎች ኢቭን ኑሮን ይሞግታል፣ ህይወትን ጋር ያወራል፣ ይጠይቃል። ና አብዛኞቹ ኦልሞስት 60 ፐርሰንት የሚሆነው የፍትህ ጥያቄ ነው። ከእንጀራ ጋጋሪ ከአንገቷ ሰበር ከክንዶቿ ጠንከር ከወገቧ ሸበክ ከጉልበቷ በርከክ ከጸጉሯ ሻሻሰር አደረገችችና እሳሳት ያ እኛ ነገርየውን ቀለል እናርገውና ሀሳቡ ቅድም ሰራም እንደነበረው የኑረት ጉዳይ ነው። የመኖር ጉዳይ ነው። ሄድኩኝ ወደ ክፍለ ሀገር። ጎረምሶች በተሰባሰቡበት አካባቢ አንዲት አዛውንት ሴትዮዋለች። እና ልጆች እንጀራ ብሉ ትላቸዋለች ትኩስ እንጀራ ነው። እና ሶስት አራት ወጣት ናቸው። አብረን ሄድን እና እንጀራ ቀረበልን። እሰቢ በእንግድነት ሂዶ እንደዚህ አይነት ሀሜት እስከ መስጠት ድረስ እና ማዘር በልተን ጠጥተን ከጠገብን በኋላ ማዘር እንጀራ አይን የለው ምናም ብለው ቀለዱ ልጆች። አይ ልጆቼ አይንማ የእግዚአብሔር ነው አለች። ይችኛዋ ዲያሎግ ናት። ወደዚህ ግጥም አድጋ የመጣችው ይችኛዋ ቃል ብቻ ናት። ትርጉሙ ሰፋ ያለ ነው። እጅግ በጣም የረቀቀ ነው። እሰቢ ከፀጉሯ ሻሻ ስር እንዳደረገች እሳት ለማያያዝ ስንት ጉምስ ቀና እንዳለች፣ በምድጃ ሽንቁር እሳቱ እንደጨሰባት፣ ከአይኖቿ ቅንድብ ስር እንባ እንደፈሰሰ አልተረዳንም እኛ። ያችን በተለይ አዛውንት የሆነች ሴትዮ ምን ያክል እናቶች እሳት ለማያያዝ እንደሚጠናበሱ ምን ያክል አመድ እንደሚነኩ ምን ያክል እሳት እንደሚገርፋቸው አልተረዳንም። እኛ ያየ ነው የእንጀራውን አይን ብቻ ነው። እና ይህችን እንጀራይን እንኳ በትክክል ለማውጣት ምን ያክል እርምጃ እንደሚጠይቅ፣ የራሱ የሆነ መንገድና ቻለንጅ አለው። ከዚህ አንጻር የተጻፈ ነው። መጽሐፉ አይቆምም፣ ይቀጥላል። እንኳን እንደዚህ አይነት ተስፋ የሚሰጥ አይዞህ የሚል የሚያበረታ የሚያግዝ ማህበረሰብ ጋር ሁኜ ዝም ብሎም እየከሰርክም እየደከምክም መጽሐፍ ይጻፋል። ምክንያቱም ህመም ነው፣ ስሜት ነው። ስሜትን ሊገራ ሊገደብ አይቻልም። ስለዚህ እንደዚህ የሚያሳድገ ማህበረሰብ እንደዚህ ብዙ የደገፉች ሰዎች አሉ። ባይዘወይ ወደ ኋላው አመሰግናለሁ ብዬ ነው። አይዞ በርታ የሚል ማህበረሰብ ላይ ተወልጄ የምቆምበት መንገድ የለም። ይሄ መጽሐፍ ለእኔ ለቀጣይ ከዚህ እጥፍ እጥፍ አድጌ እንድመጣ፣ ቆንጆ መጽሐፍ ጽፌ እንድመጣ፣ የተሻለ ስራዬ እንድመጣ መንገድ የከፈተልኝ ነው። አይ ቲንክ ለእኔ ብቻ አይመስለኝም ለሌሎች አማተር ጸሐፊያንም ጀማሪ ጸሐፊያንም መንገድ የሚጠርግ ጽሁፍ ይመስለኛል። ይሄ መጽሐፍ አርቶት ኤርሚያስ ሲሰራው እጅግ በጣም እያንዳንዷን ቃል ከመጽሐፍ ቅዱስ እያወጣ ነው። በየትኛው ሀ ነው የሚጻፈው፣ በየትኛው አ ነው የሚጻፈው፣ በየትኛው ሰ ነው የሚጻፈው በሚል ደረጃ እያንዳንዷ ተለቅማ ነው። ያለ አግባብ የገባች ፊደል የለችም። በዚህ ልክ የተጻፈ መጽሐፍ ነው። እስኪ ለቀጣይ አንድ መጽሐፍ ዘንድ መጣ ይሆናል። ህልምና ፍቹ ነው የሚለው ህልመኛው የስልጣን አባዜ የንግስና ጣጣ በምናሙታይቶት ባሳው ቢመጣ በተስፋ ተሞልቶ ለንግስና ጓጉቶ ህልም አየሆኝ አለው ለወዳጁ ዋሽቶ፣ እንዲህ ይመስለኛል ትላንትና በልሜ ዙፋን ተቀምጬ ውብ የሆነ ምንጣፍ በእግሬ ተረግጬ ዘመድ ወዳጆች በልም ታጅበውኝ ደግሞ ከጀርባዬ ካባ ደርበውኝ ገና በአፍላ እንቅልፍ ይህን ህልም አየሆኝ እናልህ ወዳጄ ሚስጢሩ ሲፈታ የህልም ልጓሙ ዙፋንና ካባ ምንጣፍና ልልታ ምንድን ነው ትርጉሙ? ህልም ፈቹ እንግዲህ ወዳጄ የህልም ሲፈታ ውስጠ ትርጓሜ የያዘ አንድምታ ዙፋኑ ሳጥን ነው፣ እልልታው ልቅሶ ነው፣ ካባው መከፈኛ። ለእንዲህ አይነት ህልምስ ምን ነበር ባተኛ? ና መጽሐፍ ማሳተም ትንሽ ከበድ የሚልበት በተለይ ደግሞ እንደኛ አካባቢ ትንሽ ከብዳል ማለት ህትመቶቹ ቅርብ አይደሉም። እንደፈለግሽው ተንቀሳቅሰሽ ኮንትራት ታክሲ ዘሽ ምን ላይ ደረሰ ብለሽ ለመጠየቅም ጭምር እጅግ በጣም የሚከብድበት ሁኔታ አለ። ቻለንጁ እንዳለ ሆነ ግን፣ የግድ መጽሐፍ ማሳተም አለብኝ መጽሐፌ ለህትመት መብቃት አለበት ብሎ የሚያስብ ሰው፣ ይህ መጽሐፍ ለማህበረሰባችን፣ ለሀገራችን፣ ለህዝባችን ጠቃሚ ነው ብሎ የሚያስብ ጸሐፊ ሰው ቻለንጁን መጋፈጥ አለበት ብዬ አስባለሁ። እኔ ይሄ መጽሐፍ ለማሳተም ወቅቱን ታውቁታላችሁ። አካባቢው ሰላም አይደለም፣ እንደ ልብ እንቅስቃሴ የለም። ትራንስፖርት አገልግሎቱ ትንሽ ያጨናንቃል። እምነት ጥዬ ነው፣ እምነት ጥዬ ይሄ ሽፋን ሲሰራ የውስጥ ዲዛይን የውጭ ዲዛይን ሲሰራ ለማላውቀው ሰው ነው በፍሌሽ የላኩለት። የሚጠብቀውና የሚያመቻቸው ግን እግዚአብሔር ነው። ደግ የሆነ ሰው በትንሽዬ ዋጋ ቆንጆ ሽፋን ቆንጆ ውስጥ ዲዛይን አድርጎ ሰራልኝ። ከዛ በኋላ ቀጥታ ከመጽሐፍ ሽፋን ማተሚያ ቤት አድራሻውን ፈለግኩኝ። ይሄ ትልልቅ ጸሐፊያን የምንላቸው ነስፋቴና ለማየሁ ገላጋይን ወሰድኩ። እነዚህ የታተሙት የት ነው ብዬ አጠናሁ። ከዛ ቀጥታ ሰውየው ጋር ኮሚኒኬት አደረኩና ለእሱም በፍሌሽ ነው የላኩለት። ከዛ በኋላ ኤርሚያ ሲድሆ እንዲቆጣጠረው ነው ያደረግኩትና ህትመቱ ሲታተም ሲያልቅ ኤርሚያስን ይላከልኝ። በዚህ መልክ ነው መንገዱ ትንሽ ከበድ ይላል። ቻለንጅ ያለው እና ብቻ ግን ራስን ተቋቁሞ መግፋት የግድ ይጠይቃል። እውነት ለመናገር ሰባት መቶ መጽሐፍ እዚህ ሀገር መሸጥ ከባድ ሊሆን ይችላል። ለእኔ ግን እጅግ በጣም በሳምንትና በሁለት ሳምንት ነው ሰባት መቶ መጽሐፍ የሸጥኩት ደስ እያለኝ ደስ እያላቸው እያበረታቱ ነው መጽሐፍ የገዙት። እያንዳንዱ ግለሰብ፣ እያንዳንዱ ተቋም፣ እያንዳንዱ ድርጅት አንድም ሁለትም ሶስትም የገዛኝ እስከ ሀያ መጽሐፍ የገዛኝ ግለሰብ አውቃለሁ። እጅግ በጣም አመሰግናለሁ። ይህንን እያየን የማንጽፍበት ይህንን እያየን ለህዝባችን ኪነ ጥበብን የማናደርስበት ምክንያት አይኖርም። እጅግ በጣም አመሰግናለሁ። አክባሪ ስጥልኝ ማለት ፈልጋለሁ። የትበሪ ነበር ከዋክብት ውበትሽ ድንገት ረገፈ። ደርባባ ዘመን ይሳጥ ጠግቤ ዋለፈ። የጣትሽ ቀለበት ቃል ኪዳን ወለቀ። የህይወትሽ ምዕራፍ ካቴና ጠለቀ። ቦራቂ የነበረው እግርሽ በየቦታው ፈንጠዝያው ልብሽ ሰንሰለቱ ገታው። ይገርማል ይደንቃል ምርኮኛውን ልብሽ ከስር ለማስመለጥ መብረር እንድትችይ እግዜራ አክናፍ ቢሰጥ ልብሽን ያሰረው ካቴናስ ቢሰበር እስኪ ልጠይቅሽ የትበሪ ነበር? ሃ አምና የጣልሽውን ያደራ ቃል ኪዳን እንደገና አንስተሽ አክመሽ ለማዳን ለ ይቅር በቃ ብለሽ በጸበል መለፍለፍ ወዳለፈው ዘመን የኋልዮሽ መክነፍ አመርኋ ለነገ ማኮብኮብ ዛሬን ጥለሽ ማለፍ አዲስ ህይወት መክፈት የአምናውን መቆለፍ ልብሽን ያሰረው ካቴና ቢሰበር ሃ ለ አመርኋ ምርጫ ሼቱ ነበር። ምንድን የሚባል ለመሰለሽ ጓዳውን የሚያውቀው አለ አይደለም። ጓዳውን የሚያውቁት እነሱ ናቸው። ጣፈጠ ምን አይነት ሰው ነው፣ በምን አይነት ህይወት ነው የሚኖረው፣ ምንድን ነው ገቢው፣ ምንድን ነው የሚሰራው የሚለውን እነሱ ናቸው የሚያውቁት። ከልጅነት እስከ እውቀት ባላገሩ እስከሚሄዱባት ጊዜና ወቅት አብረውን ነበሩ። እነሱ ሙዚቃ ይሰራሉ፣ እኛ ግጥም እንሰራለን። አንድ አዳራሽ ላይ ቮካል እየሰራን አንድ አዳራሽ ሙዚቃ እየተለማመድን አንድ አዳራሽ ግጥም እየሰራን ነው ያደግነው ማለት ይቻላል እና እግዜር ፈቅዶት ባላገሩ ከተወዳደሩ በኋላና አንድና ሁለት አሸናፊ ሆነው ሲመጡ ተማረም ኦልሞስት አንድና ሁለት በማንስ ደረጃ እጅግ በጣም በሚገርም ኳሊቲ ሲወዳደር ነበር እና ፕሮግራሙ ላይ አብሮ ነበር የመጣው። በመግቢያው እንዳወራሁት አንድ ግጥም አነበብኩላቸው። ኦኬ ጣፈጠኩ መጽሐፍ የማሳተም እቅድና ፕሮግራም አለው። ስለዚህ ይህንን አጋጣሚ ተጠቅመን ለምንድን ነው መጽሐፉ እንዲታተም የማይደረገው በሚል እያንዳንዳቸው 17 17 ሺህ ብር፣ ብሩክ ሙልጌታ 17 ሺህ ብር፣ ተማረ ሳሙኤል 17 ሺህ ብር፣ አክሊል አስፋው 17 ሺህ ብር፣ ኦልሞስት ወደ 50 ሺህ ብር አካባቢ ስፖንሰር አደረጉኝ ማለት ነው ለሶስት ትልቁን ትልቁን ስራ መጽሐፉ ተጀምሮ እስኪያልቅ ድረስ ትልቁን ፕሮሰስ የሰራው እሱ ነው። እጅግ በጣም ክበርልኝ ማመስገን ፈልጋለሁ ላቅ አድርጌ። ሌሎችም አሉ እነ ጥላ ይሆናሉ እነ ዘር ይሆናሉ እነ ወንድ ያሉ ቅሸነት ቲያትርና ፕሮዳክሽን፣ ትንሣኤ ቲያትርና ፕሮሞሽን ማህበር እጅግ በጣም አመሰግናለሁ። ልጃቸው ነኝ ከልጅነት እስከ እውቀት ነው ያሳደጉኝ። ክበሩልኝ አመሰግናለሁ ማለት ይፈልጋለሁ። በመቀጠል እናንተ ሰቆጣ ድረስ መታችሁ እኔ ፈልጋችሁ ለዚህ ለኢንተርቪው ስለጋበዛችሁ ወይ እጅግ በጣም ማመስገን ፈልጋለሁ። አክባሪ ስጥልኝ። ያለምርኩዝ የተሸኘሁ ጊዜ የሆነ ጨፈይ እስከ እርጅና የሞት አፋፍ ያለ ምርኩዝ የተሸኘሁ ከእድሜ የጥግ ከዘመን ጫፍ ሩብ ገጼ ያልተነበበ ሽፍንፍን የህይወት ምዕራፍ ለታይታይ የተቀመጠ የሸልፍ ላይ ውድ መጽሐፍ እኔ ማለት እንዲሁ ነይ